ምስም ያለኝ ጭገር የሸበተ ኑና ብዱኝ ቂንጥራሟ ምናምን ብዬ የሚገራርም የሚገራርም አካውንት አለ። አንዳንዶቹ ገና ስሜን ሲያነቡ ከውጭ ብሎክ አድርገው ያወጡኛል። ምንም ሳለን ምንም ሳለን በዛው አካውንት ዘው ብዬ ምንድን ነው የሚያወሩት ብዬ ያወረኝ አይደለ ኢትዮጵያ አይደለ ዘው ብዬ ስገባ ጠዋት አድርገው ያወጡኛል። በስሜ ብቻ በስሜ ራሱ በሚገራርሙ ስሞቼ ነው አቢውዝ ይደረጋል እዚህ ቲክቶክ ላይ በጥቁረቴ ብቻ ሳይሆን ስለዚህ አሁን ደግሞ ኦኬ ሰርች እያደረጋችሁ ፈልጉን እና እና ብዱኝ ናና ብለኝ፣ ሀናቡ ናት ነግራኛለች። ሰርች ያርክሽ፣ ፈልጊ አዳሜ። ያ ሰንከይ ከፋ አለ ልበል። እና ሌላ ነገር ምንድነው የምነግራችሁ፣ እንትል ካርት ነው። ስለ ወሬው ነገርኳችሁ አይደል? ቅዳሜ ነው ይወጣል የተባለው ቅዳሜ ዕለት ጠብቁ እንግዲህ። በጉጉል እብለሽ ጠብቂ አዳሜ። ምንድነው እንልላችሁ ነው፣ ከመውጣቴ በፊት የሆነ ግሩፕ የሆነ ግሩፕ ሀናቡ የማሟሟቂያ ግሩፕ ብዬ ዋትስአፕ የሚሆን ቴሌግራም ለመክፈት ፈለኩኝ። ምክንያቱም ብዙ የወሬ አራራ ያለባችሁ ሴቶችም አላችሁ፣ ወንዶችም አላችሁ። እንደዚህ አይነት አካ እንደዚህ አይነት የግሩፕ ልከፍት ፈለግኩኝ። ከፍቼ እንድናወራ ፈለግኩና አሁን ያንን ብከፍተው ማለት ነው ከፈች ያሳተበልኩ እከፍተዋለሁ እኮ። አሁን እኔ ከፍቼ እሰበስባችሁ ነበር የወሬ አራራ ስላለብን ማለት ነው። ግን እዛ ወሬ ውስጥ ሁለት የሚፈቀድና የማይፈቀድ ወሬ አለ። በዛ ከተስማማችሁ ያንን የግሩፕ አካውንት ከፍቼ እንቀጥላለን ተሰብስበን ምክንያቱም እየሰራው ራሱ መጻፍ ይችላለኝ። አዲስም አለች ትገባለች። ምን ችግር አለ? ተሰብስበን ግን እዛ ውስጥ ማለት ነው ወንድ ልጅም ግሩፕ ውስጥ መሳተፍ ይችላል። ሴቶች ሴቶች ማንደኛ ናችሁ እንዴ? ሀና ቡንቁች በስ እያይሽ አለ እንዴ እየሰደብሽኝ፣ እያሞገሽኝ የምትቀመችው። እና ሴቶችም ወንዶችን መግባት ትችላላችሁ። ግን ስትገቡ ሁለት አይነት ወሬ ነው የምናው። ሁለት አይነት ወሬ የሚከለከል ነው። አዳም እየሰማችሁ ማለ የሚከለከል የሚከለከለውን ወሬ ልንገርሽ። እዛ ግሩፕ ውስጥ ገብተሽ እንደዚህ አይነት ነገሮች ከጻፍሽ በብሎክ በሞዴሬተር ምናምን ሁሉ ካለ ዘይ ይፈለጋል። የተለያየ ነገር ተፈልጎ አረ፣ ለጣጣ አንቺ ባራላ ለሚው ሚኪ የሚባል ፎን አድርጎት እንደው በቃ እዚህ ኤሊ ውስጥ ነን ያለነው እኔና ሀናው ተገናኝተን ካልተሳረረን ብሎ ይሁን እንዴ ቆምበታል። ቆሞ ባል እንደው የእኔን ፒንክ ከለር የሆነ ሙሙ ለአንተ ከሰጠሁ ሞቴን መርጣታለሁ። ግደለኝ እንዴ! ሰው እንዴት ሰው እንዴት እንደዚህ ይሻፍዳል? እኔም ነገሩ ድምጽህ ምናምን አሻፍዶኛል። ቱ ቢያንስ የሆነ ቀን ማለት ነው። የሆነ ቀን አለ አይደል? በነጭ አንሶላ ምናምን ብንንከባለል ውስጤ ነው። እኔም አንተ የሸገር አንተ አሁን እዚህ የለመድከው እዚህ የአሜሪካ ነገር ተወሎ ያደጉ ምናምን፣ አረ የሸገር ትኩስ ፍፍት ያለ ሙሙት ያለ እንደ የመጨረሻ ጣምጣም ያለው የሚያቃጠል እየለሰለሰ ጁሲ የሆነ ከፈለክ አቀምስሃለሁ ከሸገር አቅም ሳለኝ ትክክለኛዋን የሸገር ልጅ የኢትዮጵያን ሙሙ እዚህ የአሜሪካን ሀገር ያሉት እኮ በበርገር በምናምን የሟሟ የምናምን ስለሆነ ጣም የለውም። አቅም ሳለ አሁን ላውራበት ልንገራችሁ። ግሩፑ ይመጣል። ስካፍት ማለት ነው ሁለት የሚከለከሉ ወሬዎች አሉ። ከሁለቱ ወሬዎች የሚከለከለው የሚከለከለውን ልንገራችሁ መጀመሪያ ው እዛ ግሩፑ ላይ መተሽ ማለት ነው። የምታለቃቅሽ ይሳ አልፈልግም። ላይክ ሀኒጄ ስልሽ ባሌኮ እኮ የልጆቹ ዳይፐር ካለቀ ሶስት ቀን ሆኖታል። ግዛ ብለው አልገዛም አለኝ። እምት ከሆነ ብሎክ። የገዛውት በርበሬ ሊያልቅ ነው። ዛሬ ወጥ ከሰራሁኝ በርበሬው ያልቃል። ከዛ በኋላ ነገ በምን በርበሬ ወጥ እንደምሰራ አላቅም ብልሽ፣ ችግር ከውራሽ ብሎክ። እንደዚህ እንደዚህ አይነት ወሬ ይሄ ማለት በባሌ በጣም እቀናለሁ፣ ከሌላ ሴት ጋር እየሄደ ይተኛል ካልሽ፣ ብሎክ ልጆችን ትምህርት ቤት እጄ ለማምጣት ሆድ ቁርጠት ስለያዘኝ ሶፋ ላይ ቁጭ ብዬ መንቀሳቀስ አቅቶኛል ብሎክ የሚከለከሉ ይሄ ችግር ሽንኩርታ ሽንኩርት ወጣ ወጥ ይሄ ስለ ዳይፐር ስለ ፓምፐርስ ይረገጡ ይላል ብሎ ግሩፕ እየሰበሰብኩ ዝም አንተ ምኩል ግባ ትላለ ው ሽንኩርታ ሽንኩርት ወጣ ወጥ ዳይፐር ባሌ ካልሲውን ከዘፈዘፈ ሶስት ቀን ሆኖታል። እሱም ጨምቆ አላወጣም ብሎኛል። እኔ አጥቢ አላሰጣለትም የሚል ችግር መሀት መከራ የሆነ ነገር እዛ ጉሩፕ ላይ ገብተሽ ከጻልሽ ትቦለኪያለሽ። አንተ ወንዱ ራሱ እንደዚህ አይነት ሀኒዬ የሰሮትን የአንድ ወር ደሞዜን መጠጥ ቤት ሂጄ ሴቶች ለሴቶች ጋብዤ፣ አሁን ለሚስቴ የወር አዝቤዝ አር የወር አስቤዛ የምሰጣት ገንዘብ የለኝም ምናምን ብለክ ችግር ካወራክ ትቦለካታለ። እንደዚህ ቦልኬ ቦልኬ ያውጣችኋለሁ። የማትቦለኩ ሰዎች ልንገራችሁ፣ የማትቦለኩ እነማናችሁ ትገቡናል ሀኔ ዛሬ ማታ ከባሌ ጋር ሀይለኛ ስር ያለን የትኛው፣ ምን አይነት ቢጃማ ለብሼ የወይን ብርጭቆይን ይዤ ባሌ ልጣብቀው ብለሽ ይ ሴክስ የሆነ ወሬ ከውራሽ ተስፋ እንደዚህ አይነት ወሬ ስለምወድ ማለት ነው። ቢጃማዎችሽን፣ ከለሮቹ ከለሮቹ ምናምን ትነግሪኛለሽ። ይሄኛውን ቢጃማ ይዘሽ ለብሰሽ ጋደም ብለሽ ወይን ብርጭቆሽን እየጠጣሽ ልክ ደደብ ራሱ ብትሆኝ እውቀት እንዳለ ሰው አጠገብሽ ያለ መጽሐፍ፣ እጅሽ ላይ ይዘሽ የወይን ብርጭቆሽን ይዘሽ ጣብቂው። ማዳረገሽ እንሻለሁ። ሀኒዬ ዛሬ ከባሌ ጋር ምን አይነት ፖዚሽን ብናረግ ጥሩ ነው ካልሽኝ፣ ደግሞ ከፈለግሽ ዶጊልሽ አለው ከፈለግሽ ግብግብ፣ ከፈለግሽ የተለያየ ነገሮች እንደዚህ ሴክሲ ሴክሲ የሆኑ ይሄ የሞተና የደከመ ስሜታችንን የሚያነቃቁ ወሬዎች እናውራ ካልሽ ትገቢያለሽ። ትገቡና ተሰብስበን ተመካክረ ነው ባሎቻችንን ተመካክረ ነው ዛሬ የምን ላድርግለት? ልውረድለት? ልስፈንለት? ወይስ ይዝፈንልኝ ካልሽኝ፣ በተራ በተራ ተዘፋፈኑ እሱ የሚጋጥልሽ፣ አንቺም ዝፈኝለት እያልኩኝ እንደዚህ አይነት ወሬ ቁጭ ብለን፣ ባለጌ ባለጌ አትበሉ። የሚያገባኝ ነገር የለም። መታችሁ ከተዝናናችሁ አብራችሁኝ፣ የማይመለከታችሁ ከሆነ ውጡ። አሁን እናንተ ስለ ሽንኩርት፣ ስለ በርበሬ፣ ስለ ድኝች፣ ስለ ሻይ ቅጠል፣ ስለ ቡና ማፍላት፣ ስለ ጀበና አያያዝ የለመዳችሁ ሴቶች ስለሆናችሁ እኔ ጋር አመጡ አልፈልግም። ኖ ኖ፣ እዛው ሽንኩርት እየከታፉ ላይቭ የሚገቡ ሴቶች ካለች ከነሱ ጋር አከታታፍሽ ያምራል ወይ ሽንኩርት አከታተፍሽ ሲያመን ያንቺ አንቺ ሽንኩርት ስትከትፊ ድቅቅ ብሏል። እኔ እኮ ስከትፍ ሽንኩርቴ ጎረድ ጎረድ የሚለው እንዴት አድርጌ ነው የማደቃው? እያልሽ ከእሷ ጋር አውሪ፣ ከእኔ ጋር አይደለም። እኔ ጋር የምትመጪው ባሌን እንዴት ላስደስተው፣ ለባሌ ምን አይነት ፖዚሽን ልስጠው፣ ዛሬ ማታ ምን አይነት ቢጃማ ላርግ፣ ካለ ቢጃማ ራቁቴን ውዬ ልጠብቀው፣ ሽንት ቤት ውስጥ ገለን እየታጠብኩኝ ወይስ ኪችን ላይ እግሬን በልቅ ጭር ልጠብቀው ለባሌ ካልሽ ማለት ነው እኔ የምሰጥሻለሁ ማለት ነው። በዚህ ሐሳብ የምትስማሚ ብቻ ነኝ እንጂ ወጣ ወጣም ሽንኩርታን ድህነት፣ ድህነት፣ ድህነት ሰልችቶኝ ነው አሜሪካ ነገር የመጣሁት። ድህነት አናትሽ ላይ ቁጭ ብሎ እየተንተከተከ መከራሽን የምታይ ሴት እኔ ይሄ ግሩፕ ላይ እንትን አትይም። እና ግሩፑን እምንከፍተው እኔና አዲስ ነን። እኔና አዲስ ነን? ስም መምረጥ ትችላላችሁ ዋትሳፕ ወይም ቴሌግራም ነው የምናደርገው። ተሰብስበን እንዲሁ ኢቭን ራሱ ባል ምናምን የሌላችሁ ስሜታችንን እንዴት እናስደስት የምትሉ ሴቶች ካላችሁ፣ እኔ ምን አገባኝ፣ እዚህ አሜሪካን አገር ካላችሁ፣ ቫይብሬቱን የት እንደምታገኙ እጠቁማችኋለሁ። ዛሬ ሀኒዬ፣ ዛሬ ማታ ያው ባል ስለሌለኝ የሚያስደስተኝ ወንድ ስለሌለ በቫይብሬቱ ነው የምደሰተው፣ እና ቫይብሬቱን ምኑ ጋር ጫፉ ላይ ላርገው፣ ወይስ ወደ መሀል ላስገባው፣ እነግርሻለሁ። የሚነግርሽም አይጠፉም ሌሎችም። እኔ ነው ማቃጥላችሁ ሁን ስላችሁ በማስረጃ ነው። እና እንደዚህ አይነት ግሩፕ ልከፍት አስብ ያለሁ ደግሞ ደሞ እኛ የምንከፍት ብላችሁ ደግሞ ጀምሩ። አላችሁ እኛ ያላችሁ እየመጣችሁ አትዩኝ። አትምጡ። ቤቴ የማይመቻችሁ ሰዎች አትምጡ። አለቀ። እንስማማለን ካላችሁ፣ በቃ አሁን ሜሴጅን እከፍትላችኋለሁ። ሜሴጅ መጻፍ አትችሉም። ሜሴጅን እከፍትላችኋለሁ። ስልክ ቁጥራችሁን እየጻፋችሁ እየጻፋችሁ ቁጭ አድርጉ። ዘንድሮ ተያይዘን ይሄ አልደር ይሄ ድርቅ ብሎ ተጣብቆ ኩርምሽምሽ ብሎ የተቀመጠ እሙሟችንን እንዴት እንዴት እያደረግን እድሜያችን እያረጠ ሲመጣ አሁን እኔ አንደኛው አሮጊት ነኛ። እድሜያችን እያረጠ ሲመጣ እንዴት አድርገን የሟሟ ሙሟችንን እያለሰለሰን እያራሰን ምን እያለን ራሳችንን እንዴት እንደምናስደስት በግሩፕ ተስማምተን ተነጋግረን፣ በዛ ላይ አሁን እናንተ ሀናቡ ብቻ የምታወራ መስሏችኋላ? ብዙዎች አሉ ተደብቀው፣ ከኔ የበለጠ ማውራትና ከኔ እኔ ዝም ብዬ ነው ለነሱ ፊት ለፊት ራሴን ያስገ እንትን ያልኩት። ሌሎች ደግሞ ብዙ አሉ፣ አውጥቻ አላውጣቸውም። ግሩፑ ላይ እንመጣለን። ሀናቡ ጥሩ ሀሳብ ነው ተብያለሁ። ጥሩ ሀሳብ ነው ግን ዝም ብለን ነው የምንሻፍደው። ወንዶቹም ራሱ ትመጣ ምን አገባኝ ይሄ የሴት ሆርሞን ይዘህ እንዳመጣ እንጂ፣ ሀንዬ እንደው አላርለ ሀንዬ፣ እንዴት አድርጌ ዛሬ ሚስቴን ነጭቻት ላስደስታት፣ ሚስቴ የጮዎች ስነጫት ብትጮህ ውስጤ ነው። ግን እንዴት ነው የነጨዋትኝ ድምፅ ማውጣት የምትችለው ምን አይነት ፖዚሽን ልጠቀም ብለህ ከነገርከኝ፣ ይሄን ይሄን ይሄን ፖዚሽን ተጠቀም ብዬ እነግርሃለሁ። ና እበት ደደብ፣ ምን አባት አፈጣል? ለዛ ቁጭ ብለህ ምን ላድርግ በቃ እንዴ? እኛ ሳቅ ፈለግን እኮ ምን ሆናችሁ ነው? እኔ ማልፈልገው ጻፍ ውስጥ አስገብታችሁኝ እዛኛው መንደር አስገብታችሁ ከማማ አሮጊቷ ዋጋ ከማማ ከምናምን ዋጋ የምታረጋግጡኝ? እኔ በቃ እንደዚህ ነገር ነው የምፈልገው። እንዲህ ቁጭ ብዬ ያላግጣለሁ። ግሩፖችን ሰብስብ። የማይመለከታችሁ ስታይኝ ቋቅ ቋቅ ዝግንንንንን ቅልሽልሽ የሚሏችሁ ሰዎች ካላችሁ ይ ዶን ሀፍ ቱ ካም። አጨብጫቢ ነኝ፣ አጨብጫቢ ነኝ

ወይኔ ሀናቡ በዛ በጥቁረትሽ ኮንፊዲንሽ የሄለን ወርቅዬን እጅ ነው ያየሁት ልበል። እዚህ ጋር እንደ ሀናቡ ቀይ ብትሆን እንዴት እንደምታመ የሄለን ወርቅ የእጅ ነው እዚህ ጋር ያለው። ጌታ ምስክሬ ነው። ተሳስቼ ተሳስቼ ነው። ጠቁር ያለ ፊልተር እንደው ድብና አድርጎ ይሄ ሚኪ የሚባለው ይሄ ክፍታፍ እዚህ ዊኪ እንትን ያለው ሌሎቹም ሌሎቹንም የሚያቃጥል ጠቁር ያለ ፊልተር የለም ወይ የሚያጠቁር፣ የበለጠ የሚያቀላ ሳይሆን ግራ አገባኝ እኮ ለማንኛውም ልወጣ ነው።

ወንዶችም ሴቶችም እዚህ ቲክቶክ መንደር ላይ ስላላችሁ ቅጥል ትላላችሁ። ሀናቡ ቁጭ ብላ ለምንድን ነው እንደኛ ጌም የማለምነው? ምን አባቷን ች ጥንባታን ባሪያ ጠቆራ፣ ምነው ነው እንዲጠገበች፣ ምን ነው እንዲፈላባት የምትሉ ካላችሁ፣ አይ ዶንት ኒድ ዮር ማኒ ቤች ኖ ተንክ ዩ። ጨብጫቢ ነኝ፣ ጨብጫቢ ነኝ፣ አጨብጫቢ ነኝ። እዚህ ቲክቶክ ላይ አጨብጫቢ ነኝ፣ ጨብጫቢ ነኝ ስ አይደለም እዚህ ቲክቶክ ላይ ወጥተሽ እንደዚህ እንደዚህ ልትይ ቃርተው ማለት ነው። ባልሽ ፊት ባልሽ ፊት ፓንትሽን የማታውልቂ እኮ ነሽ፣ ምድረ ጠንጋራ ጠንባራ ሮጊት፣ ቆመሽ ምድር ላይ ስትራመጪ ጎባጣ፣ ጎርማጣ፣ ሸፋፋ፣ ወልጋዳ፣ ጋለሞታ የሆንሽ ብቻ በስልክሽ ላይ ተደግፈሽ በድምፅሽ ብቻ ሰው ትሳደቢያለሽ። በስልካችሁ ብቻ ለሃጫማ ሮጊቶች ይህን ዩኬ ላይ እንደተቀመጡት እንደ ጥንባታማ አሮጊት ሴትዮ በጎንና በጎን ለሃጫቸውን እያከረፉ ቡፍ ቡፍ እያሉ የገዛ ምራቁት እንቅ አድርጎ ሊደፋዎት የመሰሉ አሮጊት ሀናቡ ብሎ ይሳደባሉ። ይቺ ያቺ ሴትዮ አሉ ደግሞ ምን ነው እኔና እርስዎ እኔና ሀናቡ መንታነን አሉ። እሳት ጠንጋራ ጠንባራ አሮጊት ስለደረሱብኝ ነው የምሰድባቸው። ባይደርሱብኝ እኔ ትልቅ ሰው አከብራለሁ። አጨብጫቢ ነኝ አጨብጫቢ። እስቲ እስቲ እኔና እርስዎ መንታ ከሆነን እኔ እና እርሶ መንታ ከሆንን፣ ስልኮትን እንዲቁጭ ያድርጉና እስቲ አጨብጫቢ ነኝ በሚለው እማማ ምናምን ስማቸው መጥራት ስለማልፈልግ እማማ ምናምን ለሀጫሙ አሮጊት ዩኬ ያሉት ሳለርስ ቦታ የደረሱብኝ እስቲ እኔና እርሶ የኢትዮጵያ ሕዝብ እዚህ ቲክቶክ ላይ የተሰበሰበ የኢትዮጵያ ሕዝብ ይፍረድ ሁላችንም ይፍረድ። እኔ የራሴ ደጋፊዎች አሉኝ፣ እርሶ የራሱ ስለዚህ ማለት ነው ይፍረድ። ስልኮትን ከፍ አድርገው ወደ ላይ ሰቅለው እስቲ እንደ እንደኔ እንደዚህ አጨብጫቢ ነኝ አጨብጫቢ ነኝ ለአጫሟ ነኝ አሮጊቷም ነኝ አፌን ከፍታለሁ በየሄድኩበት። እስቲ እንደዚህ እያሉ ወገቦትን እንደዚህ እንደዚህ እያንቀሳቀሱ እስቲ ይደንሱ። ሊዮት ሊዮት እኔ እናርሶ እንዴ! እስቲ እኔ እናርሶ እስቲ ስፖርት ቤት እንሂድ ይሄን የርገበ አገጮትን እንደዚህ ወራ ላይ እንድስ የሚያስብ እስፖርት እስቲ እየሰሩ እስቲ እንደ ሀናቡ ሴክስ የሆነ ስቶሪ ላይ ሴክስ የሆነ ቪዲዮ እኔም ፖስታለው እርሶም እ እያስቲ እስቲ እርሱ አንተ ቋቋታ ያም ጠንጋራ ጠንባራ ሩጊት እስቲ እስፖርት ቤት እንሂድ። እኔና እርሶ እስቲ እስቲ እንደው ደረቱ እስቲ እስቲ በማለት ቆየው። አብዳሽ አበደች። እኛ ደረቱ ወፈር ያለ ጠንገር ያለ ጠንበር ያለ ወንድ እስፖርት ቤት ሂደው እርሶም አጠር ያለ ቁምጣ ጥብቅ ያደርጎ የሚሞትን ቅርጽ የሚያወጣ እንደዛ ልብስ ለብሰው እስቲ ከሆነ ደረታም ከሆነ ወንድ ጋ ፎቶ ፎቶ ተነስተህ ይላኩልኝ። ደንሱ እስቲ ደንሱ። እርሶ ሴትዮ ወልገድ ገርገድ ሻንፋት ሽቀጥቅጥ እያሉ መድኃኒቴን ስለላሏትኩኝ እያሉ ዩ ቲንክ ፋኒ የሆኑ መስሎታል። መድኃኒቴን ስለላሏት ክረሳለሁ እያሉ ደንቃራ ጠንባራ ጠንጋራ ሩጊት ደርሰውብኝ ነው። ሀናቡ ትልቅ ሰው ዘረጥሽ እንዳትሉ፣ ደርሰውብኝ ነው። እሳቸው ሴትዮ ደርሰውብኝ ነው። እንደ ከሀናቡ ጋር የሀናቡ እናት ሀናቡን ፑሽ እያደረገች ስታወጣ ሀናቡን የሀናቡ እናት ሀናቡን ፑሽ እያደረገች ጋንዲ ሆስፒታል፣ ሀናቡ ከእናቷ ሙሙሹ ልክ ብላ ስትወጣ፣ የእኔ እናትም ከሀናቡ እናት ጎን ተቀምጣ ማብራራት እኮ ውስጤ ነው። የኔ እናትም ከሀናቡ ጎን ተቀምጣ እሷም ሙሟን ከፍታ ሁለቱም የሀናቡ እናትና የኔ እናት እኩል ታይም ላይ ነው፣ እኩል ሰዓት ላይ፣ እኩል ሰከንድ ላይ ሀናቡን እና እኔን ጭንቅላታችንን በእናታችን ሙሙ እንዲህ ብለን የእናታችንን እሙሙ እየፋቅን አብረን ነው የወጣ ነው አሉ። አሉ ምን ነው አሉ። አይደለም፣ እን አይደለም፣ የኔ የነ ጂጂ ታላቅ ነው ትርሶ

መጠጥ አልጠጣም ብለዋል። እንዲሁም እብድ ኖት እንኳን መጠጥ ጠጥተው፣ እርሷማ በውሃ ጠጥተውና በቡና ሰክረው ሰላማችንን የሚነሱ መጠጥ ቢጠጡማ እርሶ ሴትዮ፣ ቲክቶኩን ጠቅላላ የቲክቶክ ካምፓኒ ባለቤቴ ነው እሱን ሂጄ ምናምን ብለው ብዙ ችግር ያመጣሉ። ስለዚህ ማለት ነው ውሃ እየጠጡ እኔ ቢራዬን እየጠጣሁ እቀመጣለሁ። እርሶ ውሃውትን እየጠጡ እኩል ሰዓት ላይ ላይቭ ከፈለጉ ገስት እገባለሁ ገስ ገብተን እኔ እኔናርሶ ጎለጎን ተቀምጠን ወደ ኋላ ረቅ ብሎ ወንበሩት ላይ አጨብጫቢ ነኝ አጨብጫቢ ነኝ አጨብጫቢ ነኝ እንደዚህ የሚያረጋኝ እያሉ። እስቲ ይስፈኑ፣ በቃ ይስፈኑ። እርሶ ሴትዮ ደንቃራ፣ ደንቆሮ፣ አሮጊት ቅሌታ እንዴ ብለ ሁለተኛ እንዳይደርሱብኝ። ከደረሱብኝ ላይ አልፋታ። እንደ ሌሎቹ ዝም ብዬ መሉት እንዳይመስ ዝም ብዬ ነው የማዋጋውት። ሲደብረኝ አሁን ሰሞኑን የሚመጣው ወሬ ይህ ህዝብ ይመጣል ያልኳችሁ ወሬ ስናልክ ሲጨርስ ማለት ነው የኔና የእርሶ የኔና የእርሶ ወሬ ፀብ ይቀጥላል። ምን ምን ሆነ? ወስ ሮንግ ወዝ ማይ ሄር። ይሄ ፀጉር ልላክላችሁ በስጦታ መልክ እልክላችኋለሁ እምትወዱኝ ሸገር ላይ አረባ ሀገር ምናምን ያላችሁ ሀንዬ ላኪ ካላችሁ ልካለሁ። እንዴት አባታችሁ ነው ምልከው አላላኩም፣ መጠየቅም ነው። ለአስሮቻችሁ አን አንዴ አስሩ አልክም አንድ ባንድ አንድ ባንድ እያረኩኝ እልክላችኋለሁ። ምን ችግር አለ? እሰራለሁ። እግዚአብሔር ይመስገን። እሰራለሁ የፈለኩትን አርጋለሁ። የስ ዳዲ ጀስት ላይክ ታት እንዲህ ነው፣ እንዲህ ቀንድሽ ነው ማዞርልሽ፣ ምድረ ደንቆሮ ሽበታም አሮጊቱ ሁላ። ያቺ ደግሞ ከመውጣቴ በፊት ይቺ ፊንገር ሾ፣ እኔ ስለ ፊንገር ሾ ስንት ጊዜ ነው የነገርኳችሁ? ፊንገር ሾ ፊቷ ገዳዳ ነው ብዬ አልተናገርኩም? እናገራለሁ ሁሌ እናገራለሁ ትላንት እና እንደውም ቤታዩ አፏን አፏ ተጣመመ ትላለች ነው ቤታዩ። አሁን የባሰ እየተጣመመ መጣ እንጂ አሽሙርና ሐሜት በበዛ ቁጥር የባሰ እንዲህ እየተንገዳገደ መጣ እንጂ። ከዚህ በፊትም ሁሌ ነው እምነግራችሁ እናንተ ልብ ስለማትሉ ነው። ፊንገርሾ ማለት ፊቷ ቅርጿ የፊቷ ቅርጽ ጠማማ ነው፣ አይኗ ወደ ውስጥ የጎደጎደ ነው። በቅናት በሐሜት በተንኮል ዩቲዩብ ላይ እየተልከሰከሰች ወሬ ስለምትፈልግ በቂ እንቅልፍ ስለማትተኛ አይኗ ወደ ውስጥ የጎደጎደ ነው፣ አፏ ጠማማ ነው ብዬ ተናግሬ ነው። የፊቷ ቅርጽ የፊቷ ቅርጽ ጠማማ ነው እንደ የተጣመመች ናት። ለዚህ ነው ስታወራ ያኔ ያ ወደ ጎን ተወስዷልሽ አልተናገርኩም ተናግሬያለሁ። አሁን ደግሞ የባሰ እየተጣመመች እየተጣመመች መጣች። የዛኔ ስትፈነግር ቪዲዮዋ ከታየ ጀምሮ የባሰ እየተንገዳገድ እየተንገዳገደ መጣ። አፍ እኔ ና ትጨቅጭቁኝ፣ እኔንም እኮ ዙም እያረጋችሁ ስደቡ። የሆኑ የሆነ ነገር አለ። እሷ ግን የፊት ቅርጿ አቀማመጡ ልክ አይደለም። አይደለም እግዚአብሔርን አይደለም እያለች ምን ሆኖ ነው? ወደዚህ ሀሜት ሲበዛ ወደዚህ አፍ ይጣመማል ወይ ነው ጥያቄ። ሀሜት በጣም ሲበዛ ማለት ነው አፋችሁ እየተጣመመ። እግዚአብሔር እያጣመምኩ እያጣመምኩ አፍሽን ከጆሮሽ ጋር አገናኘዋለሁ፣ አንቺ ጅብ አሮጊት፣ አንቺ ሆዳም፣ ለሆድሽ ብለሽ አፍሽን ስለምከፍቺ እዩ፣ እያጣመምኩ እያጣመምኩ እዚ ጋር አደርሷለሁ ብሏት መሰለኝ። ቀስ እያለ ቀስ እያለ አሁን እዚህ ግማሽ ላይ ደርሷል አፋ ጣማማ እያልሽ ማለት ነው። ደንቆሮ አሮጊት፣ መሐየን፣ ደደብ፣ እከካም፣ ፊንገራም አንቺ ጋርም እመጣለሁ። ሲደብረኝ ሲደብረኝ ዝም ብዬ ነው መጫቀጭቅሽ። አሁን ነገ የሚለቀቀው ጥብስ የሆነ ወሬ ጉድጉድ እያሉ እነ የወዳብ እነ የሆኒ ማኛ ራሱ፣ እንደ የሆኒ ማኛ ራሱ በዚህ ሰበብ አድርጎ በነገ ወሬ አስመስሎ መጥቶ ማኝዚ ማኝዚ እያለ ሳይመጣ አይቀርም ብዬ ስለምገምት እኔም እናንተም ቁጭ ብለን እንጠብቅ። ጥብስ የሆነ ወሬ መንገድ ላይ አየር ላይ ነው ያለላችሁ። አየር ላይ እንዲህ ተንጠብጥቦ ዘፍ ይላል። እኔ ለምን ቅዳሜ እንደተመረጠ አላወኩኝም። ያ ወሬ ለምን ቅዳሜ ወይም ቅዳሜና ዊኬንድ ላይ ለምን እንደመረጡት አላውቅም። ያ ወሬ መኖር የነበረበት ስራ እየሰራ ነው። አሁን እኔ ጎባጣ ጎርማጣሮ ጊት ቢሆን ስልኬ ለራሴ ቂጤን የምጠጣ ሴትዮ ከጓደኞቼ ጋር እንዴት ተውት ነው ቢሆን ጥሩ ነበረ። ዶማ የወሬ አራራ ያለባችሁ ጠቅላላ ስራችሁን እየሰራችሁ ኦፊስህ ላይ ራሱ ተቀምጠህ፣ ወይም ኦፊስሽ ላይ ራሱ ተቀምጠች ቢሆን እንዲህ በጣትሽ እየጠበጠሽ ጆሮሽ ጋር አገናኝተሽ ወይ ጉድ! ይሄ ተፈጠረ፣ ይሄ እንትኑ ወለቅ ሲል እያስተካከልክ፣ አለቃ አሰሪክ ሲመጣ እንደማትሳም ያለክ ለስራ ሁሉ ያግዝህ ነበረ። ነገ የሚለቀቀው ወሬ መሀይሙላ። ቻው